ባለፉት ሁለት ዓመታት በተለያዩ እርከን የሚገኙ አመራሮች በፓርቲው በኩል ባገኙት ስልጠና ለህዝቡ ተጠቃሚነት እየተጉ ስለመሆኑ ለማረጋገጥ የሚያስችል ጥናት ለማድረግ የዳሰሳ ጥናት ፕሮፖዛል በክልሉ አመራር አካዳሚ በኩል ቀርቧል። የዳሰሳ ጥናቱ በ2016ና 17 ለአመራር የተሰጡ ስልጠናዎች ያመጡ ውጤቶችንና የነበሩ ክፍተቶችን ለመለየት አጋዥ ነው ሲሉ መድረኩን የመሩት የፓርቲው ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ኦቶሬ አ አብራርተዋል ጥናቱ ሳይንሳዊና ነጻ በሆነ መንገድ መጠናት እንዳለበትም አሳስበዋል። አመራሩ ከስልጠናው ያገኘው እውቀትና አቅም የህዝቡን ተጠቃሚነት ያረጋገጠ ስለመሆኑ በግልጽ የሚያሳይ ጥናት ሊሆን እንደሚገባም ዶክተር ዲላሞ አመላክተዋል። የክልሉ አመራር አካዳሚ ዋና ዳይሬክተር አቶ ተስፋዬ ብላቱ በበኩላቸው ለቀጣይ ስራዎች አጋዥ የሆነ የጥናት ግኝት ላይ ለመድረስ ተቋሙ በትኩረት እንደሚሰራ አረጋግጠዋል። በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ አቶ ይሁን አሰፋ በዚህ ወቅት እንዳሉት በሁለቱ አመታት በተሰጡ ስልጠናዎች መነሻ አመራሩ በግንዛቤ በተግባር አፈጻጸምና በስነ ምግባር ያመጣውን ለውጥ የሚፈትሽ ጥናት ከአካዳሚው ጋር በጋራ እየተሰራ ነው። ይሄ ጥናት ትኩረት የሚያደርገው በየደረጃ ያለው አመራር ላይ ነው። ትኩረት የሚያደርገው ሳይንሳዊ በሆነ መንገድ የጥናቱ አካል የሚሆኑ አካላት የሚመለመሉበት ሁኔታ ይኖራል። ምን ያህል እንደተለወጠ የሚያሳዩ ጉዳዮች ሲደመር ደግሞ በእርግጥም አገልጋይ ስለመሆኑ አገልግሎት የሚቀበለው የህብረተሰብ ክፍል ማረጋገጫ የሚሰጥበት ሁኔታ እየተወሰደ የሚሄድበት እግረ መንገድ በተጨባጭ የተሰሩ ጉዳዮችም ጨምሮ ስላሉ እነዚህን ትራንጉሌት ተደርጎ የመጀመሪያ ደረጃ መረጃ የሚወሰድበት ሁኔታ አለ። ከዛ ባሻገር ደግሞ ሁለተኛ ደረጃ መረጃዎች የሚወሰዱበት የዶክመንቶች ጨምሮ ቼክ የሚደረግበት በአካል ደግሞ እነዚህ በጣም ወሳኝ የሚባሉ ሰዎች ከአመራር ውጭ ያሉ አካላት ተሳትፈውበት አመራሩ ጋር የመጣው ለውጥ በእርግጥም አገልጋይ የሆነ ያለበት ሁኔታ ላይ ትሪያንጉሌት የሚደረግበት ሁኔታ አለ ማለት ነው። ስለዚህ ጥናቱ ሙሉ ይሆናል። ከዚህ ቀደም በተደረጉ የሱፐርቪዥን ስራዎች የስልጠናው ፋይዳ የተገመገመ ቢሆንም በዚህ ጥናት ግኝት የበለጠ ትኩረት የሚደረጉ ጉዳዮችን መለየት እንደሚቻልም አቶ ይሁን አሳውቀዋል። በክልሉ አመራር አካዳሚ ምክትል ዋና ዳይሬክተርና የጥናትና ምርምር ዘርፍ ኃላፊ አቶ ካይረዲን ራመቶ አመራሩ በፓርቲው መርህ መሰረት ህዝቡን እያገለገለ ስለመሆኑ ግኝት የማውጣት ጥናት ነው ብለዋል። ስለ ጥናቱ ፋይዳም አቶ ካይረዲን የሚከተለውን ብለዋል። አንዱ ስልጠናው ውጤታማ ነበረው የሚለውን ድምዳሜ እንድንይዝ ያደርጋል። ሁለተኛው የሁሉም ነገር መቶ ፐርሰንት ስለማይሆን መቶ ፐርሰንት በምንፈልግ መንገድ እንዳይሄድ ሊያደረገ የቻለው ነገር ምን ነበር? የሚል ጉለት ለይቶልን ይሰጣል። በአጠቃላይ የዚህ ድምር ውጤት ተሰርቶ ማንን ማገልገል አለበት? ህዝብን ማለት ነው። ህዝብ አገልግሎታችንን ቀልጣፋ፣ ውጤታማ፣ በህዝብ ዘንድ ታማኝነት ያለ፣ አመኔታ ያለ ህዝባችን ደስተኛ የሚሆንበት ስርዓት የመገንባት ውስጥ አካል የሆነ ስራ ነው ማለት ነው እየሰራ በመድረኩም የጥናቱ ፕሮፖዛል የጸደቀ ሲሆን ጥናቱ እስከ ግንቦት ወር የሚጠናቀቅ ይሆናል። በቀጣይ ምዕራፎች የፓርቲው አባላት የስልጠና ውጤታማነት ላይ ጥናት እንደሚደረግም ተመላክቷል።